ምዕራፍ አንድ ወደ ባቱኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው እናንተ ሽማግሌዎች ይህን ስሙ በምድርም የምትኖሩ ሁሉ አድምጡ ይህ በዘመናችሁ ወይስ በአባታችሁ ዘመን ሆኖ ነበርን ይህንን ለልጆቻችሁ ንገሩ ልጆቻችሁም ለልጆቻቸው ልጆቻቸውም ለኋለኛው ትውልድ ይንገሩ ከተምች የቀረውን አንበጣ በላው ከአንበጣም የቀረውን ደጎቢያ በላው ከደጎቢያም የቀረውን ኩብኩባ በላው። በተሃ ወይን ጠጃችሁ ከአፋችሁ ተወግዶአልና እናንተ ሰካራሞች ነቅታችሁ አልቅሱ፣ እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቶአልና ጥርሳቸው እንደ አንበሳ ጥርስ፣ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው። በለሴንም ሰበረው ባዶም አደረገው ጣለውም፣ ቅርንጫፎቹም ነጡ። ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ድንግል አልቅሺ። የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግዶአል። የእግዚአብሔርም አገልጋዮች ካህናቱ አለቀሱ። እህሉ ጠፍቶአልና፣ ወይንም ደርቆአልና፣ ዘይቱም ጐድሎአልና፣ እርሻው ምድረ በዳ ሆኖአል። ምድሪቱም አልቅሳለች። መከሩ ከእርሻቸው ጠፍቶአልና፣ ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ፣ የወይን አትክልተኞችም አለቀሱ። ወይኑ ደርቋል። በለሱም ጠውልጓል፣ ሮማኑና ተምሩ እንኮዩም፣ የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቆአል። የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቶአልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያ አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ፣ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤውንም አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ! የእግዚአብሔር ቀን ቀርቦአልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ከዓይናችን ፊት ምግብ፣ ከአምላካችንም ቤት ደስታና እልልታ የጠፋ አይደለምን? ዘሩ በምድር ውስጥ በሰበሰ፣ እህሉ ደርቆአልና፣ ጎተራዎቹ ባዶ ናቸው፣ ጎታዎቹም ፈርሰዋል። እንስሶች እጅግ ጮኹ። የላምም መንጎች ማሰማሪያ የላቸውምና ተጠራጠሩ፣ የበግም መንጎች ጠፍተዋል። አቤቱ፣ እሳት የምድረ በዳውን ማሰማሪያ በልቶአልና ነበልባሉም የዱሩን ዛፍ ሁሉ አቃጥለዋልና ወደ አንተ እጮኻለሁ። ፈሳሹ ውሃ ደርቆአልና እሳቱም የምድረ በዳውን ማሰማሪያ በልተዋልና የምድር አራዊት ወደ አንተ አለኸለሁ። ትንቢተ ኢዩኤል ምዕራፍ ሁለት የእግዚአብሔር ቀን መጥተዋልና እርሱም ቀርበዋልና በጽዮን መለከትን ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ። በምድርም የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን መጥቶአልና የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቶአል። ከዘላለምም ጀምሮ እንደ እነርሱ ያለ አልነበረም፣ ከእነርሱም በኋላ እስከ ብዙ ትውልድ ድረስ እንደ እነርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትባላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም የምድረ በዳ በረሃ ናት። ከእነርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍም እንደ ተዘጋጀ እንደ ብርቱ ሕዝብ ያኰበክባሉ። ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውም ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ከአንዱ ጋር አይጋፉም፣ እያንዳንዱም መንገዱን ይጠበጥባል። በሰልፍ መካከል ያልፋሉ፣ እነርሱም አይቈስሉ በከተማም ያኰበኵባሉ፣ በቅጥርም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሠራዊቱ ፊት ድምፁን ይሰጣል፤ ሰፈሩ እጅግ ብዙ ነውና፣ ቃሉንም የሚያደርግ እርሱ ኃያል ነውና፣ የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና፣ ማንስ ይችለዋል? አሁንስ ይላል እግዚአብሔር በፍጹምም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቍጣው የዘገየ ምሕረቱም የበዛ ለክፋትም እየተጸጸተ ነውና፣ ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቍርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ። ጾምንም ቀድሱ፣ ጉባኤውንም አውጁ። ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሠዊያው መካከል እያለቀሱ አቤቱ፣ ለአሕዛብ ራራ፤ አሕዛብም እንዳይነቅፉአቸው ርስትህን ለማላገጫ አሳልፈህ አትስጥ ከአሕዛብ መካከል አምላካቸው ወዴት ነው? ስለ ምን ይላሉ? ይበሉ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህም ወዲህ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሠራዊት ከእናንተ ዘንድ አርቃለሁ ወደ በረሃና ወደ ምድረ በዳ ፊቱን ወደ ምስራቅ ባሕር ጀርባውንም ወደ ምዕራቡ ባሕር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርጎአልና ግማቱ ይወጣል፣ ክርፋቱም ይነሣል አለ። ምድር ሆይ እግዚአብሔር ታላቅ ነገር አድርጎአልና አትፍሪ፣ ደስም ይበልሽ፣ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሞአልና ዛፉም ፍሬውን አፍርተዋልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቶአችኋልና እንደ ቀድሞም የፊተኛውን እና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ ለእርሱም እልል በሉ። አውድማዎችም እህልን ይሞላሉ መጥመቂያዎችም የወይን ጠጅና ዘይት አትረፍርፈው ያፈሳሉ። የሰደድሁባችሁ ታላቁ ሠራዊት አንበጣና ደጎብያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ፣ ትጠግቡማላችሁ። ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤ ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ፣ እኔም አምላካችሁ እግዚአብሔር እንደ ሆንሁ፣ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፤ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደመና፣ እሳት፣ የጢስም ጭጋግ፤ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደ ተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምሥራች የሚሰበክላቸው ይገኛሉ። ትንቢተ ኢዩኤል ምዕራፍ ሶስት እነሆም በዚያ ወራትና በዚያ ዘመን የይሁዳንና የኢየሩሳሌምን ምርኮ በምመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍት ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተከፋፈሏትን እፈርድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ፣ ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ በውኑ ብድራትን ትመልሱልኛላችሁን ብድራትን ብትመልሱልኝ ፈጥኜ በችኰላ ብድራታችሁን በራሳችሁ ላይ እመልሳለሁ ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋልና ከዳርቻቸውም ታርቋቸው ዘንድ የይሁዳንና የኢየሩሳሌምን ልጆች ለግሪክ ሰዎች ሸጣችኋልና እነሆ እነርሱን ከሸጣችሁበት ስፍራ አስነሳቸዋለሁ! ብድራታችሁንም በራሳችሁ ላይ እመልሳለሁ እግዚአብሔር ተናግሮአልና። ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆች ሕዝብ ለሳባ ሰዎች ይሸጡአችኋል። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ! ሰልፈኞች ሁሉ ይቅረቡ ይውጡም። ማረሻችሁን ሰይፍ ማጨጃችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኵላችሁ ኑ፣ ተሰብሰቡ። አቤቱ ኃያላኖችህን ወደዚያ አውርድ። አሕዛብ ይነሡ፣ ወደ ኢዮሣፍጥም ሸለቆም ይውጡ፤ በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና። መከሩ ደርሶአልና ማጭድ ስደዱ መጥመቂያውም ሞልቶአልና ኑ እርገጡ፣ ክፋታቸውም በዝቶአልና መጥመቂያ ሁሉ ፈስሰዋል። የእግዚአብሔር ቀን በፍርድ ሸለቆ ቀርበዋልና የብዙ ብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ፣ ለእስራኤልም ልጆች መጠጊያ ይሆናል። እኔም በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆነ ታውቃላችሁ። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፤ ተራሮች በተሃ ጠጅ ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጐርፋሉ ከእግዚአብሔርም ቤት ምንጭ ትፈልቃለች የሰጢምንም ሸለቆ ታጠጣለች። በአገራቸው ንጹሐን ደም አፍሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብጽ ምድረ በዳ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረኩትን ደማቸውን ንጹሕ አደርገዋለሁ። እግዚአብሔርም በጽዮን ያድራል።